በስማ በወልድ መንፈስ ቅዱስ ዋሃድ አምላክ አሜን። እግዚአብሔር አምላካችን ለዚች ሰዓትና ለዚች ቀን በሰላም በጤና ስላደረሰን ስሙ የተመሰገነ ይሁን። የምሰራውን ስራ የምሰጠውን አገልግሎት ይባርክልን። ሁሉም ለክብሩ ሊሆንልን እንመኛለን። ለዚሁም ሀገራችንን ሰላም ያድርግልን፣ ሕዝቧንም ይባርክልን፣ ለሁላችን ጸጋውና በረከቱንም ያብዛልን። የማቴዎስ ወንጌል ምዕራፍ 24 ቁጥር 12ና 13፣ ከክፋት ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች እስከ መጨረሻ በትዕግስት የሚጸና ግን ይድናል። እንግዲህ የተሳሳተ ትምህርትና ደካማ ስነ ምግባር እንደ ወረርሽኝ በሽታ የከፋ ነው። አፍራሽ ነው እንጂ ገንቢ አይደለም። ለፈጣሪና ለሰው ያለን ወይም ሊኖረን የሚገባ እውነተኛ ፍቅር እጦት ለዚህ ውድቀት ይዳርጋል። ኃጢአት፣ ክፋት፣ ምቀኝነት ሁሉም የእግዚአብሔርን ሕግ የሚጻረር ነው። ለእግዚአብሔርና ለሰው ያለን ፍቅር ያቀዘቅዛል። ምክንያቱም ዋናቱ ክረት የሚያደርገው ሰው ለራሱ ብቻ ስለሆነ ነው። አንድ ሰው ራሱን ብቻ የሚወድ ከሆነ ሌላውን ወይም ባልንጀራውን ሊወድ አይችልም። ጌታችን ኢየሱስ ክርስቶስ ተከታዮቹ ሐዋርያት ብዙ መከራ ብዙ ፈተና ስቃይ መስቀል እንደሚደርስባቸው አስቀድሞ ነግሯቸዋል። ይህም የሆነው እርሱ የሚሰራውን የሚቃወመው ወይም የተቃወሙ ጠላቶቹ አማካይነት ነው። በከባድ ስቃይ ውስጥ በተስፋ መቆም አለባቸው። መዳን በተስፋ ነውና፣ ፈተና ጥሩ ክርስቲያን አንጥሮ ይለያል። እንግዲህ ህገ ወጥነት ወይም ህግ አልባነት እየበዛ ከሄደ መተሳሰብ፣ መከባበር፣ ሀዘኔታና ርኅራሄ እየጠፋ ይሄዳል። ህገ ወጥነት በግሪክ ቋንቋ አኖሚያ ይባላል። ትርጓሜውም ሆን ብለ ፈቅደ ፈልገ የፈጣሪህን ልዕልና ችላ ማለት በደግነት እና በመልካምነት መወደቅን ያመለክታል። የፍቅር መቀዝቀዝ የሚያመጣው ስርዓት አልባነትና ህገወጥነት ሲበዛ ነው። ለፈጣሪ አምላካችን ያለን አምልኮና ፍቅር፣ ለሌሎች አማኞች ያለን ከበሬታም ትቀዘቅዛለች። ለሰው ያለን ርኅራኄ፣ ቆራጥነት ውድቀትን ነው የሚያሳየን። ጽናት የጽናት አስፈላጊነት እንዴት ነው አንድ ሰው በእምነቱ ሲጸና በፍቅር ጠንክሮ ሲሰራ በዓላማው ሲጸና ይድናል። መታመን፣ መጽናት፣ በእምነት ወዲያልና ወዲህ አለማለት፣ እምነትህና በዓላማህ መጽናት። በስቃይ በአስቸጋሪ ሁኔታና በጥርጣሬ ውስጥ እንኳን ብንሆንም መጽናት እንዳለብን እንገነዘባለን። ለዚሁም ኃይል የሚሰጠን በሰው በመመካት ሳይሆን በእርሱ ኃይል በሚሰጠን እግዚአብሔር ስለሆነ በእሱ ስንመካ የበለጠ እንጸናለን። እንግዲህ በህይወት በቃል ብቻ ሳይሆን በተግባር መኖር የግድ ይላል። ለተግባር የተጠራን ሰዎች ነን። የእግዚአብሔርና የባልንጀራ ፍቅር፣ የመንከባከብ የማሳደግ ተግባር ግዴታ አለብን። ይህንን የሚያመለክተው ህገወጥነት፣ ወይም መቃወም መታገል፣ እምነትን መጠበቅ እና በጌታ መጽናት ደህንነት ያበቃል። እንግዲህ የአየር ጠባይ ሲለዋወጥ፣ በተለይ በክረምት ጊዜ፣ በመከር ጊዜ ውርጭ፣ በረዶ፣ ዝናብ ሊከሰት ይችላል። በዛሬው ጥቅስ ጌታችን ኢየሱስ ክርስቶስ የሚያስተምረን የዚህ አይነት ብርድ ወይም ቅዝቃዜም አይደለም። በክፋትና በህገወጥነት የሚመጣ ቅዝቃዜ ነው። ለሰው ያለን ፍቅር ቀዝቅዘዋል። ለሰው ያለን ጥላቻ፣ ቁጣ፣ ቅናት፣ ህዝብ ከህዝብ ጋር፣ መንግስት ከመንግስትም ጋር በቡድን እና በተናጠል የሚታይ ነው። ፍቅር እየጠፋ እየቀዘቀዘ ነው። የፍቅር መጥፋትና መቀዝቀዝ የመጣውም በኃጢአት ነው ጌታችን ኢየሱስ ክርስቶስ ያመጣልን ወንጌል ደስታን ሰላምን ፍቅርን ነው ፍቅረተሰብ ሰሐቦ ለወልድ መንበሩ አብጽሆ እስከ ሞት ይላል ቅዱስ ዮሐንስ አፈወርቅ ወልድን ከዙፋኑ ስቦ ወደ ምድር ያወረደው እስከ መስቀልም ያደረሰው የሰው ፍቅር ነው ይላል። ፍቅር እስከ ሞት ድረስ ያደርሳል። ፍቅር ለሌላውም መቆም፣ ሌላውም መስራት መስዋዕት መሆንን ያመለክታል። ወንጌል ሙቀትን እንጂ ቅዝቃዜን አያመጣም። ሌሎችን በማፍቀር ወይም በመውደድ ወይም በማገልገል ወንጌሉን ለሌሎች ማዳረስ በማዳረስ ነው ትርጉም ያለው ህይወት መኖር የምንችለው። አንድ አባት ሲናገሩ ያለፉት ወራት በህይወታቸው ብዙ የሚያሳዝኑ፣ የሚያናድዱ፣ የሚሰለቹ ነገሮች እንዳሳልፉ አሳልፍ ያለሁ አሉ። ሁኔታቸው ሁኔታዎች አልተመቻቹም። ሰዎች ለሳቸው መልካም አልነበሩም። እንግዲህ የፍቅር መቀዝቀዝ ማለት ይሄ ነው። ሰውን አለመረዳት፣ ችግሩን እንደራስ ችግር አለማየት። ኢየሱስ ስለ ፍቅር ትልቅነት ከሌላው አብልጦ ያሳያል። ስለ እምነት መጥፋት፣ ስለ ቅድስና አለመኖር ወይ መቀዝቀዝ አልተናገረም፣ ነገር ግን ስለ ፍቅር እጦት ፍቅር ከቀዘቅዛለች ፍቅር ትጠፋለች ማለት ነው። ይህ ትልቅ አደጋ አለው። የፍቅር ቦታ በመጽሐፍ ቅዱስ ውስጥ በግልጽ ተቀምጧል። እግዚአብሔር አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ፣ ባልንጀራህን እንደ ራስህ አድርገህ ውደድ ይላል የማርቆስ ወንጌል ምዕራፍ 12 ቁጥር 30 እስከ 31። ለጠላቶቹ ተላልፈው ከመሰጠቱ በፊት ኢየሱስ ደቀ መዛሙርቱን አዲስ ትእዛዝ ሰጣቸው። አዲስ ትእዛዝ እሰጣችኋለሁ፣ እርስ በርሳችሁ ተዋደዱ፣ እኔ እንደወደድኋችሁ እናንተም እርስ በርሳችሁ ተዋደዱ። ዮሐንስ ወንጌል ምዕራፍ 13 ቁጥር 34። የክርስቶስ ተከታዮች መለያው ፍቅር ነው። እናንተ የኔ ደቀ መዛሙርት የኔ ተከታዮች መሆናቸውን የሚታየው በፍቅር ነው የሚገለጸው በፍቅር ነው ያላቸው ሰውን የማይወድ እግዚአብሔርን አያውቅም እግዚአብሔር ፍቅር ነውና ይላል አንደኛ ዮሐንስ ምዕራፍ አራት ቁጥር ስምንት ላይ እምነት ተስፋና ፍቅር አብረው ይኖራሉ ከሁሉም የሚበልጠው ግን ፍቅር ነው አንደኛ ቆሮንቶስ ምዕራፍ 13 ቁጥር 13 ፍቅር ባለበት ህይወት አለ ይላል። እንግዲህ ህንድን ከእንግሊዞች ነፃ ያወጣው ማህተማ ጋንዲ ሁላችን ለፍቅር ነው የተፈጠር ነው። ስለዚህ ለፍቅር መኖር ይገባናል። ፍቅር የሌለባት ምድር ሲኦል ናት ይላል አንድ ጸሐፊ። የክፋት መሰረት ህገ ወጥነት ነው። ህግ ስርዓትን ለማክበር ፍትህን ለማንገስ የተመሰረተ ነው። መለኮታዊ ህግም ሊሆን ይችላል፣ ሰብአዊ ህግም ሊሆን ይችላል። ማንኛውም ህግ ህጉ አይደለም፣ መጥፎ የሚሆነው አተረጓጎሙ ላይ ነው። በልባችን ክፋት፣ ተንኮል፣ ልዩነት ዘረኝነት ጎሰኝነት አለዎ ስስት ቅናት ካለ ሌላውን የማናይበት የጥል ግድግዳ ወይም ግንብ ሰርተናል ማለት ነው። ህግ አልባ በሆነ ዓለም ማፍቀር ትልቅ አደጋ ነው። ስለ ቤተ ክርስቲያን፣ ስለ ቤተሰብ፣ ሌሎችንም ሰዎች ወይም ክርስቲያኖች ምን ይሰማናል? እንዴትስ እናያቸዋለን። እነዚህ ተግዳሮቶች በጸሎት ጊዜ አስበናቸዋል። ጠላትህን ውደድ የሚል የጌታ ትዕዛዝ እንዴት ነው የምንመለከተው? ክፉ የሰራብህ፣ የሰደበህ፣ በውሸት ስምህን ያጠፋ፣ በአለማዊም በሌላው ፖለቲካም ይሁን ተቃዋሚ ኃይል ሊሆን ይችላል። ሌላ ዘር ሌላ ጎሳ እንዴት ነው የምታየው? እንዴት እናየዋለን? የሰው ልጅ ነፃነት መብት፣ እንግዲህ ያንን ማየቱ አስፈላጊ ነው። መሰረታዊ የሆኑ ነገሮች ለሰው ልጆች መሰረታዊ የሆኑ የሰው ሕይወት ከሁሉም የበለጠ ነው። ከዛም ነፃነቱን መብቱንም ጭምር ማለት ነው። ይህንን ማክበር ተፈጥሯዊ ግዴታችን ነው። መልካም ዜና የሚያጽናና ነገር የመንፈስ ቅዱስ እሳት በህዝብ መሃል ስራውን እየሰራ ነው። መንፈስ ቅዱስ ልባችንን ያሞቀዋል። የፍቅር ነበልባል በልባችን አቀጣጥለዋል። ይህንን ፍቅር ሙቀቱ ሳይቀንስ እንዴት እኖረዋለን! የምንወደው አስቀድሞ ስለወደደን ነው። አንደኛ ዮሐንስ ምዕራፍ 4 ቁጥር 19 ላይ እግዚአብሔር አስቀድሞ ነው የወደደን። እኛ በሰራነው ስራ ሳይሆን እኛ ወይም ስለወደድ ነው ሳይሆን እሱ እንዲሁ ወደደን፣ አፈቀረን። ነገር ግን ኃጢአተኞች ሆነን ሳለ ክርስቶስ በእኛ ምትክ ሞተዋል። ይህም እግዚአብሔር ለእኛ ያለው ፍቅር ምን ያህል ታላቅ መሆኑን ያስረዳል ይላል ቅዱስ ሐዋርያ ጳውሎስ ወደ ሮሜ ሰዎች በጻፈው መልእክት ምዕራፍ አምስት ቁጥር ስምንት ላይ ለእኛ ትልቁ ደስታ በፈጣሪ መወደዳችን ወይም መፈቀራችን ነው። የፍቅር ስራ በመስራት ፍቅራችንን ማሳደግ እና መንከባከብ እንችላለን። በቤታችን የምንሰጠው ትንሽ አገልግሎት፣ በስራ ቦታ ያፈራ ነው ወዳጅነት ጓደኞቻችን የምናሳልፈው ምርጥ ጊዜ፣ የሰዎች ምክር፣ የማበረታቻ ቃል የፍቅር ነበልባል ያሳድግልናል። ፍቅራችንም የበለጠ ያሳድግልናል። እንግዲህ ጠቅለል ባለ መልኩ ሁለት አይነት ፍቅር አለ፣ በዚህ በሰዓት የምናየው ማለት ነው። አንደኛው ጥላትን መውደድ ነው። ሁለተኛው የማታውቀውን ሰው መውደድ ከሁሉም ከባድ የሆነው ፍቅር ጠላትን መውደድ ነው። ኢየሱስ ተከታዮቹን ያስተማረው የሚጠሏችሁን ውደዱ ሚል ነው። በየትኛውም ቦታ ስንሄድ ይህንን ቃል በየትኛውም ቤተ እምነቶች አናገኘውም። በክርስትና እምነት ብቻ ነው፤ ይህንን ያስተማረው ክርስቶስ ብቻ ነው። ይህ ከባድ መስዋዕትነት ይጠይቃል። በመጀመሪያ በጠላት ውስጥ መልካም ነገር ማየት መፈለግ። በማንኛውም ጊዜ ሰውየውን ለመጥላት ስናስብ ወይም ስታስብ፣ በሰውየው ውስጥ ያለው መልካም ነገር ከሰውየው ክፋት እንደሚበልጥ እናስተውላለን። እኛ በራሳችን ውስጥ የተከፋፈልነን በውስጣችን ከባድ ጦርነት አለ። በህይወት መልካም ነገር አይቻለሁ፣ አረጋግጫለሁ፣ ነገር ግን ክፉውን ነው የማደርገው ይላል ቅዱስ ሐዋርያ ጳውሎስ ወደ ሮሜ ሰዎች በጻፈው መልእክት ምዕራፍ 7 ከቁጥር 19 እስከ 25 ያለው መልካም ነገር እመኛለሁ፣ መልካም ነገር እንፈልጋለሁ፣ ነገር ግን በተግባር የሚሰራው መጥፎውን ነው፣ ክፉውን ነው፣ የሚያሳዝነውን ነው ይላል በእኛ በሰው ውስጥ በሰው ተፈጥሮ ውስጥ ብዙ ትግል እንዳለ የሚያመለክት ነው። በእኛ መልካም ነገር ውስጥ መጥፎ ነገር አለ። በእኛ ክፋት ውስጥ መልካም ነገርም አለ። በሚጠላ ሰው ውስጥ መልካም ነገር አለ። ሁላችን በእግዚአብሔር አምሳያ የተፈጠርን ሰዎች ነን። ሰውን ስናይ የእግዚአብሔር ምስል ነው የምናየው። ቅዱስ ቶማስ አኳይነስ የቤተ ክርስቲያን ሊቃውንት አንዱ ነው። ሰይጣን ሰውን ሲያይ ይደነግጥ ነበር፣ እግዚአብሔርን ያየ እየመሰለው ይል ነበር። በጠላትህ ባህሪ፣ በጠላትህ ተግባር መልካምን ነገር ማየት ከቻል፣ በሰውየው ያለውን አመለካከት ይቀየራል። ሁላችንም በዚህ መንፈስ መለወጥ ማደግ ይገባናል። ፍቅራችን እንዲቀዘቅዝም መፍቀድ የለብንም። ለዚህኛ በቤተ ክርስቲያን በተለኛ ክርስቲያኖች ቤተ ክርስቲያን በህብረተሰብ መካከል ድልድይ መሆን ይገባናል። ህዝብን ከህዝብ የሚለያይ አጥር መሆን የለብንም። እሾህ ወይም አሜኬላ መሆን የለብንም። ቆም ብለን የክርስትና ህይወታችን እንመልከት። እያስመሰልን የምንኖር ከሆን ለተወሰነ ጊዜ ማለትም አስር ዓመት ሃያ ሰላሳ ዓመት ገፋ ካለም አርባ ዓመት ልኖር እንችላለን። እውነትን፣ ፍቅርን፣ ፍትህን የምንመሰክር ከሆነ ለጊዜው እንቸገራለን፣ ለጊዜው እንሰቃያለን። ነገር ግን ስማችን በሰው አእምሮ ውስጥ ሕያው ሆኖ ይኖራል። ስለዚህ ለሰላም፣ ለአንድነት ለሰው እድገት፣ ለሰው ደህንነት፣ ለሰው ጥቅም እንስራ። በረሃብ በኑሮ ውድነት፣ በሰላም እጦት፣ በጦርነት፣ በፍት በተሳልባነት፣ በህመም የሚሰቃዩ ብዙዎች ናቸው፤ እነሱንም እናስባቸው። ዛሬ የተበልቶ ነገ ለሚረሳው ምግብ ብቻ እንስራ። ክርስቲያን እንደ ክርስቶስ ሁሉን የሚያቅፍ ሁሉን የሚወድ የእግዚአብሔር ልጅ ነው። ቀጤማና ሳማ አብሮ መሄድ አይችልም። የተሻለውን ነገር መምረጥ ይኖርብናል። እኔ ብቻዬን ልኑር የሚል አሳሰብ ማስወገድ አለብን። የሌለውን የሌላውን ነፃነትና መብት መጠበቅ እና ማክበር ግዴታችንና ተግባራችን ነው። የቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንሲስኮስ አንድ መልእክት አለ። ከዚህ ጋር አብሮ የሚሄድ ነው። ወንዞች የራሳቸውን ውሃ አይጠጡም፣ ዛፎች የራሳቸውን ፍሬ አይበሉም፣ ፀሐይ በራሷ ላይ አታበራም አበቦች መዓዛቸውን የሚያሰራጩት ለራሳቸው አይደለም ሌሎች መኖር የተፈጥሮ ህግ ነው ሁሉንም ሁላችንም የተፈጠርነው እርስ በርስ ለመረዳዳት ለመደጋገፍም ነው የቱንም ያህል ከባድ ቢሆን ደስተኛ ስትሆን ህይወት ጥሩ ነች ነገር ግን በአንተ ምክንያት ሌሎች ሲደሰቱ ማየት የበለጠ ነው። ሁላችንም እናስታውስ። እያንዳንዱ ቅጠል ቀለሙ ሲቀየር ያምራል። ያ ተለዋዋጭ የሆነ ቀለም የህይወት ሁኔታ ትርጉምም ያሳያል። ሁለቱንም በጣም ግልጽ እይታ ያስፈልጋቸዋል። ስለዚህ በህይወት ማማረር፣ ማጉረምረም አይገባም። ይልቁንስ ስቃይ የመኖራችን ምልክት ሲሆን ፈተናና ችግር የጥንካሬያችን ምልክቶች ናቸው። ጸሎት ደግሞ ብቻችን አለመሆናችንን ምልክት መሆኑን እናስታውስ። እነዚህን እውነቶች አምነን ልባችንንና አእምሯችንን ካስተካከልን ህይወታችን የበለጠ ትርጉም ያለው የተለየ እና ጠቃሚ ይሆናል እኛ እግዚአብሔር ልጆች ስለሆን በእግዚአብሔር ጸጋ ስለምንኖር በራሳችን ሀይል ወይ በሰው አቅም መመካት ሳይሆን እሱን ማስቀደም ነው የሚገባን ተፈጥሯችን በእግዚአብሔር አምሳያ ስለሆነ ድንቅ ሰው ድንቅ ፍጡራን ነን ለሰው የሚገባውን ክብር መስጠት ክብሩንም ነጻነቱንም መብቱንም ማስከበር ይህኛ ግዴታ ስለሆነ ይህንን ማክበር አስፈላጊ ነው። ከራሳችን መጀመር አለብን። ሁሉም ነገር ሰው ሌላው መውቀስ ይችላል። ወደ ራሱ ግን ተመልሶ ብዙ ጊዜ አይመለከትም። ራሳችንን መውቀስ ከቻል፣ እኔ ማን ነኝ? ምንድን ነው የምሰራው? ወዴት ነው የምሄደው? ምሰራው ስራ ትክክል ነው ወይ የሌላው ስቃ የሌላውን ችግር አስተውላለሁ እያስተዋልኩኝ ነው እየተሰማኝ ነው ሰው ሙሉ ሰው የሚባለው የሌላው መከራና ችግር ያኔ ሲረዳው ብቻ ነው ለዚህ ይህንን በማስተዋል እንድኖርበት እግዚአብሔር ይርዳን ጥበቡንም ጸጋውንም በረከቱንም ያብዛልን አሜን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።